ምን? ነው አንተ ህፃን ልጅ የህፃን ልጅ ወሬ ተከትል ብለ የሰው ሰው ትማታለህ። ትልቅ ሰው አይደለን? እንደ ራስሽን በእኔ ቦታ አድርገሽ ማለት ነው። አይደለም እንዴ? ትልቅ ሰው እሱ እኮ ምንም አያውቅም። አይደለም እኔ ዛኔ መጀመሪያ ምን እንደዛ ተንበርክ ጋር ስትለኝኩ ምን አላማንኩ፣ ምን በቃ ውሸት ነው የመሰለኝ። ከዛ ውጭ ጭራሽ እኔ በለለውበት ምን ማለት ነው ኖር አይደል እንዴ? እኔ በጣም የማከብረው የምወደው ሰው ነው አይደል እንደ

3 2 1 2 1 2 1 2 ላስተምር የተሻለ ከዛ ቢያንስ እዚህ እኔንም እያገዘኝ እየረዳኝ ጥሩ ወንድሜ ነው የምወደው በጣም የምወደው ወንድሜ ነው። አይደል ከአንቺ ባለ እኔ ምነወደዋ ቢያንስ እሱ ሕፃን ነው። አንተ ትልቅ ሰው ና አይደል እኛ ትልልቆች ና አይደል እንደ ትልቅ ሰው ማሰብ የለብንም። እንደ በዚህ ደረጃ ነው እንደ አንተ የምትወደውን ሴት ፍቅር የምትገልጽ? ይሄ እኮ በጣም ነውር ነገር ነው። አንቺ አልገባሽ ነገር አለ ራስሽንም አንዳንዴ በእኔ ቦታ አድርገሽ አይደለም

አንቺ አልገባሽ ነው። አንቺ ሁሉ ነገር ላንቺ ፍራንክ ነው። በቃ እንደዛ ነው። ፍራንክ ነው፣ ፍራንክ ነው። እስካሁን ምንም አላመንኩም። እንደዛ ነው ይመስል ልጁ ነው ያዘ። አይኑ ቢጠፋ ጥርሱ ቢወልቅ ነው ያልሽው። አይኑ ቢጠፋ

እኔ ላንቺ ብዬ ነው እንጂ ማለት ነው። አንቺን ለመጉዳት ወይም ደግሞ ለሌላ ነገር አለ እሱ በደንብ ያቀኛል። ከአንቺ ትናንት መጥቶ፣ አንቺ ግን ለዘመናት አብረሽ ስትኖሪ አንድም ቀን